ይሄ የምንመለከተው ከዛ ከምኩራብ ጌታ ኢየሱስ ክርስቶስ ወጥቶ ማርቆስ ምዕራፍ አንድን ማንበብ ትችላላችሁ። ከምኩራቡ ወጥቶ ወዴት መጣ? ወደ ጴጥሮስና ወደ እንድሪያስ ቤት መጣ። ይሄ ታች የምንመለከተው የጴጥሮስ ቤት ሲሆን አማቱ በንዳድ በሽታ ታማ በነበረበት ጊዜ ጌታ ኢየሱስ ክርስቶስ የፈወሳት ቦታ ነው እና እስካሁን ድረስ ቤቱ በሚገርም ሁኔታ አለ እና ከዚህ በላይ የምንመለከተው ቤት ደግሞ የካቶሊክ ቤተ ክርስቲያን ጴጥሮስን እና አንድሪያስን በማሰብ የሰሩት ቤት ነው። ቤት ብቻ ሳይሆን ዋናው ለመታሰቢያነት የሚያገለግል ቤተ ክርስቲያን ሆኗል። ጌታ ኢየሱስ የጴጥሮስን አማት በዚያ ስፍራ ላይ ፈወሳት። ያንን ለማስታወስ ደግሞ ከላይ ቤተ ክርስቲያን እንደተሰራ ነው የምንመለከተው። የሚገርም ነው አይደለም? የጌታ ስራ ድንቅ ነው። ጌታ ይባረክ።